እጅግ ልዩና ውብድር በታሪካዊቷ ፒያሳ ላይ ይዘንለው መጥተናል። ካራዳ ፓርክ ፊት ለፊት ካራኪሎና ሜክሲኮ በቀርብ ርቀት መገኛውን አድርጎ ስታንዳርዱን በጠበቀው አፓርታማዎቻችን ላይ ለጥቂት ቀናት ብቻ የሚቆይ ታላቅ ጥናሽ ሜሪት ፕሮፐርቲስ ይዞላችሁ መጥቷል። ባለ 1 ሜንታ ከ441 ብር፣ ባለ 2 ሜንታ ከ855 ብር፣ ባለ 3 ሜኝታ ከ11 ሚሊዮን ብር ከድመ ጀምሮ እኛ ጋር ያገኛል። እንዲሁም 7% ለሚከፍሉ 30%ን ድርጅቱ የሚችል ሲሆን ታዲያ ይህ ዕድል የተመቻቸው ለ10 ሰዎች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ቤተሰቦች በድጋሚ ተገናኝተናል። እንግዲህ በኢትዮጵያ ዜናዎችን እየሰማን እንዳለነው ነው። የዓለም ጤና ድርጅትም ማሳሰቢያ ማስጠንቃቂያዎች በየቀኑ በዚህ ጉዳይ ላይ አሁን በጣም ትኩስ ሆነዋል። ነገርየው እንደ ቀላል የሚታይ አይደለም። የዓለም ጤና ድርጅትም እንደሚታወቀው ከዚህ ዙሪያ ላይ በጣም ረጅም ጊዜ እየተከታተለ ነገሮችን በየጊዜው ትኩረት ሰጥቶ እየሰራ እንዳለ ይታወቃል። ይሄ ቫይራል ሄሞሮጂክ ፊቨር አውትብሬክ ማድረጉን የዓለም ጤና ድርጅትም አሳውቆታል። እንደሱ ብቻ አይደለም ሲዲሲ፣ የአፍሪካ ሲዲሲ የሚባለው ተቋም በቅርቡ እንግዲህ በአዲስ አበባው ስራ የጀመረ ነው። ይሄም ተቋም ጨምሮ በዚህ ጉዳይ ላይ በጣም ሲሪየስሊ እየሰሩ እየተረባረቡ እንዳሉ እየተመለከተ ያለ ነው። በነገራችን ላይ የአፍሪካ ሲዲሲ ሴንተር ፎር ዲዚዝ ኮንትሮል ኤን ፕሪቬንሽን የሚባለው ተቋም እንደምታውቁት በአሜሪካና በቻይና መካከል ከፍተኛ ውዝግብ የፈጠረ ተቋም እንደሆነ ይታወቃል። አሁን ባለበት ሁኔታ በኢትዮጵያ ላቦራቶሪ በመከፈቱ የተነሳ የአፍሪካ ባጠቃላይ የበሽታ ተሳዳጅ የሆኑ እንደዚህ አስደንጋጭ ነገሮች ሲከሰቱ ይሄ ተቋም ብዙ ዶክመቶችን የሚሰራ እንደሆነ ይታወቃል። ወይዛ በጣም የሚበረታታ ደስ የሚል የአፍሪካ ሲዲሲ ሲኖር ይመራምራሉ፣ ጥናት ያደርጋሉ። በተከሰቱ ችግሮችና በሽታዎች ቫይረሶችን ቢሆኑ በዚህ ዙሪያ ላይ ምንድን ነው የተከሰተው የሚለውን ነገር የሚያጠናና የሚመረምር ተቋም ነው። እንግዲህ እዚሁ በኢትዮጵያ ውስጥ ይሄ ነገር ከተከሰተ በኋላ በፍጥነት እንግዲህ የላቦራቶሪ ውጤቶችን ወስዶ እዚ የቫይራል ሄሞሮጂክ ፊቨሩን በተመለከተ በጂንካ በደቡብ ኢትዮጵያ ክፍል ላይ የተከሰተውን ይህም ቫይረስ በተመለከተ አዳዲስ መረጃዎችን ልንሰማ ያው እየጠበቀን ነው የምንገኘው። እንደሚታወቀው ዛሬ ምናልባትም ወይ ነገ የቫይረሱ አይነት ምንነቱን በግልጽ አድርገው ሊነግሩን እንደሚችሉ እንጠብቃለን። እንግዲህ አንዳንድ እኔ እስቲ ዝም ብለን ነገሮችን ቀለል አድርገን ባናያቸው ብዬ የማምናቸው ነገሮች አሉ። በተለይ በተለይ የዚህ ተመሳሳይ የሆነ ቫይረስ በግብፅ የሄሞሮጂክ ፌቨሮች አይነት ነው በግብፅ ያለው እና ትንሽ መጠርጠር ያለብን ነገር እንዳለ በውስጥ ይሰማኛል። ምክንያቱም ኖርማሊ ለመጠርጠር ወይም ለሌላ ነገር ሳይሆን ማየት በዚህኛው እይታ ማየት የሚያመጣው ራሱን የቻለ አንድምታ አለው። ምክንያቱም ይሄ ቫይረስ ተቀሰቀሰ ተብሎ ለምሳሌ በኢትዮጵያ ላይ አውት ብሬክ አድርጎ ኢትዮጵያን ኮንትሮል የሚያረጋት ቢሆንና አሁን ከምንሄድበት አቅም በላይ ይዞን የሚሄድ ቢሆን ኢሜጅ እንዴት ሊያጠፋ እንደሚችል ኢቭን የአየር በረራ አቅሞችን ሁሉ እንዴት ሊያዳክም እንደሚችል ወደ ኢትዮጵያ የሚደረጉ ጉዞዎች በጣም በብዙ መልኩ አስደንጋጭ ስለሚሆኑ ኢቭን ኢኮኖሚ ላይም ብዙ ነገር ላይ ኢምፓክት ሊያደርግ እንደሚችል ይታወቃል። ነገር ግን ይህንን በተፈጥሮ ሌሎች አፍሪካ ሀገራት ላይ እንደሚደረገው እንደሚበተነው እንደሚኮነው ቫይረሱ በዚህ ደረጃ ላይ መጥቶ ሊሆን እንደሚችል እንገምታለን። ልክ ነው። ነገር ግን በሌላኛውም ጠርጥሮ ማየት መልካም ነው እና በሱም ዙሪያ ላይ መጠነኛ ቆይታ አድርግላቸዋለሁ። ነገር ግን ይህንን ቫይረስ ተመልክቶ እስካሁን ድረስ የሞቱ ሰዎች መኖራቸው ይታወቃል። ከስድስት የሚጠጉ ሰዎች ወይ ስድስት ሰዎች ያክል እስካሁን ድረስ ምናልባት የተለየ መረጃ ካላገኘው በቀር እስከ ትላንትና 13 11ኛ ወር 2025 ድረስ ስድስት ሰዎች መሞታቸው ታውቋል። እና ይሄ ባለበት ሁኔታ ላይ እንግዲህ የዚህ ቫይረስ ዝርያዎች ወይም ደግሞ እንግዲህ የተለያዩ ዝርያዎች እንዳሉበት ነው የሚታወቀው። የዚህ ቫይራል ሄሞሮችክ ፌቨር ወይም ደግሞ ቪ ኤች ኤፍ የሚባሉት ጉሩፖች፣ ቡድኖች አሉ። እንደሚታወቀው ላይፍ ትሬትኒንግ ኢልነስ ነው። ሞት ማለት በህይወት ላይ ሞት የሚያስከትል አይነት በሽታ እንደሆነ ይታወቃል። የአርኤንኤ ቫይረሶች ዝርያዎች እንደሆኑ ይታወቃል። በጣም የሚገርሙ ነገሮች ከዚህ ውስጥ ታያላችሁ። ይሄ እንግዲህ ዙኖቲክ የሆነ ወይም ከጫካ ፈትርኮ ከሚወጡ በሽታዎች መካከል ተብሎ ከሚታወቁት መካከል እንደሚገኝ ይታወቃል። እንደ ባት እንደ ሮደንት አይጥና መሰል ፍጥረታት በዚህ ዙሪያ ላይ በጣም ብዙ አንድምታ እንዳላቸው ይታወቃል። ለምሳሌ ምሳሌ ላሳ ፌቨር ተብሎ የሚታወቀው እንደሚታወቀው ከአይጥ የሚተላለፍ እንደሆነ ይታወቃል። ከባት ያሉት ደግሞ የግብጽ ሮሴት ባት የሚባል አለ እና የማርቡግ ቫይረስ ለመነሻ እንዲሆን በሚል ከሚታወቁት መካከል አንዱ የግብፃውያን ሮሴት ባት የሚባለው ነው። የባት ዝርያ ናት። የሌሊት ወፍ ዝርያ ናት። ከዛ የሚተላለፍ እንደሆነ ይታወቃል። እንግዲህ በኢትዮጵያ ውስጥ ምናልባት ደግሞ ከዚህ ጋር የሚያያዝ ከባት ጋር የሚያያዝ ከሆነ ጥያቄ እናነሳለን። ከዛ ጋር አያይዘን ሮዴንት በአይጥ ከሆነ ደግሞ ምናልባትም በአፍሪካ ውስጥ በጣም ዶሚኔት ያደረጉ የእነዚህ የቫይረስ ዝርያዎች እንዳሉ ይታወቃል። ስለዚህ በዛም ዙሪያ ላይ ትኩረት ማድረግ ጥሩ ነው የሚሆነው። ይህም በተመለከት እንግዲህ ቫይረስ ከእነዚህ ፍጥረት ዓለማት ከሽንቶቻቸው ከምራቆቻቸው እንደገናም ደግሞ ከሚጥሏቸው ካካዎች ዳሪዎቻቸው መነሻነት ሊመጣ ይችላል። ለምሳሌ በኢትዮጵያ ውስጥ አሁን ገና ጥናቱ ውጤቱ የየትኛው አይነት የቪኤችኤፍ ዝርያ ነው የሚለው ነገር በግልጽ አልተነገረንም፣ እንደምታውቁት። ምክንያቱም የቪኤችኤፍ ዝርያዎች ወይም ደግሞ የዚህ የሄሞሮጂክ ፌቨር የሚባሉት ሄሞሮጂክ፣ እንግዲህ ከደም መፍሰስ ጋር የሚያያዝ ነው፣ እንደምታውቁት። ሄሞሮጂክ የሚል ነገር ካለበት ደም መፍሰስ አለበት ማለት ነው። ወይም የሚፈነዱ የደም ብ ብሎች ትላልቅ ጥቃቅን የሚሆኑ የደም ቧንቧዎች እንዳሉ ይታወቃል። እንደዛን የሚያፍነዳዳ ከዛም በኋላ ፌቨር አለው ማለት ደግሞ እንደ ብርድ ብርድና የመንቀጥቀጥ ሌሎችም ችግሮች ያሉበት ቫይራል ነው ማለት ደግሞ ቫይረስ ነው ማለት ነው። ስለዚህ ከዚህ አንጻር እንግዲህ የሚታወቁ የዚህ አይነት ዝርያዎች እንዳሉ ግልጽ ነው። የቬቼቭ ዝርያዎች ለረጅም ጊዜ የሚታወቁ የቫይረስ አይነቶች ናቸው። ከነዚህ መካከል ኤቦላ ቫይረስ የእንደዚህ ተመሳሳይ ሄሞሮጂክ ነው። ደም በማፍሰስ ማለትም በሰውነት መጽሐፍ ቅዱስ ላይም ያለው ነገር ነው፣ ያለም ሰውነታዎቻችን ላይ ደም የሚያፍሰስ ነገር እንዳለበት ያላችሁ። ለምሳሌ ኤቦላ ቫይረስ ኤቪዲ የሚባለው የዚሁ ዝርያ ነው። ወይም ደግሞ ሄሞሮጂክ ፊቨር የሚያከታትል የቫይረስ ጥቃት ነው የታወቀው ማርቡርግ ቫይረስ። እንደገና ደግሞ ሀንታ ቫይረስ የሚባለው የፑሊኒመሪ ሲንድሮም እንደሆነ ይታወቃል። ዶንጊ ፌቨር የሚባልም አለ። በአፍሪካ ውስጥ ከሚታወቁት መካከል ላሳ ፌቨር፣ የሎ ፌቨር እንደምታውቁት ብጫ ወባ በሚባል የሚታወቀውም ጭምር የዚህ የሄሞሮጂክ ኔቸር እንዳለው ይታወቃል። ክሪሚያ ኮንጎ ሄሞሮጂክ ፌቨር የሚባል አለ። እስከ ግብፅ ድረስ ያለውን ቦታ እየተቆጣጠረ በየጊዜው ሊነሳ የሚችል ስለዚህ አብዛኛዎቹ እንደዚህ ሄሞሮጂክ ቫይረሶች ፌቨር ያለበት የብርድ ብርድ የሚል ይሄ የደም ፍሰትን በአፍንጫ፣ በአይን፣ በሌሎችም ቦታዎች ላይ ደም ባገኝበት አቅጣጫ ደም የሚያፈስ በሽታ እንደሆነ ይታወቃል። በአብዛኛው በአፍሪካ ውስጥ የሚከሰት ነው። በሴንትራልና በደቡብ አሜሪካ ክፍል አካባቢ ያለ አሜሪካ፣ በሰሜን አሜሪካ ብዙም እምብዛ አይታወቅም። የእስያ እንደገናም በፓሲፊክ አይስላንዶች ላይ በስፋት የሚታወቁ አይነት ቫይረሶች እንደሆነ ይታወቃል። ለምሳሌ ሃንታ ቫይረስ እንደሚታወቀው በአሜሪካ፣ በካናዳ፣ በአውሮፓ አልፎ አልፎ ከሚከሰቱ ቫይረሶች መካከል ይገኛል። አካባቢ ይፈልጋል። የአካባቢ ባህርያት ላይ መሰረት ያደርጋል። ስለዚህ ይሄ ከተከሰተ በኋላ እንግዲህ ብርድ ብርድ ማለት የሰውነት ኤክ ማድረግ ወይም መቆረጣጠም፣ እንደ ዲዚነስ መደንዘዝ፣ መደብ መፍዘዝ፣ ፋቲግ ማድረግ መድከም፣ ሰውነት መዝለፍለፍ፣ የራስ ምታት፣ ከፍተኛ የራስ ምታት፣ ራሽ፣ ከዛ እስከ ሞት ድረስ ይዞ ሊመጣ የሚችል ብሊዲንግ አለው። በአፍንጫ በአይን በገምስ እዚሁ የድድ ላይ ሁሉ ሳይቀርና በሴት ልጅ ደግሞ በመራቢያ አካሏ ማለትም በማህፀኗ አቅጣጫ ከፍተኛ ፈሳሽ ይወጣል። ይሄን በተመለከተ እንግዲህ እንደምታውቁት እዚህ ጋ መጠቆም እንችላቸው ሌላዎች፣ ለምሳሌ ቮሚቲንግ ማስመለስ፣ ዳራ ተቅማጥ፣ እንደገናም ደግሞ ብለድ ማስመለስ ደም ማስመለስ። ይሄ በጣም የሚያሳዝን ኔቸሩ መካከል አንዱ ነው። ደም በብዛት ሰዎች ቮሚት ሊያደርጋቸው ይችላል። ይሄ ሄማቴሜሲስ የሚባል ችግር አለ፣ እንደሚታወቀው፣ ደም የማስመለስ ቮሚት የማድረግ ይሄ በጣም በጣም ከባድ ከሚባሉ ሲሪየስ ከሆኑ ችግሮች መካከል ይገኛል። እስከ ሞት ድረስ ይዘው ሊመጡ የሚችሉ ችግሮች እንዳሉ ይታወቃል። በእርግጥ በራሱ የዚህ ደም ማስመለስ ብቻውን ሞት እንደማያመጣ ይታወቃል። ግን በጣም ሲቪር የሆነ ብለድ ሎስ ወይም ደም ማጣት በስፋት ከሆነ እስከ ሞት ድረስ ይዞ ሊመጣ የሚችልበት ችግር ሊከሰት እንደሚችል ይታወቃል። ከዛ የደም ዳያሪያ ወይም በደም የሚወጣ በዳሪ በኩል ደም አብሮ ይወጣል። የደረት ህመም፣ የሆድቃ አካባቢ ያሉ ህመሞች፣ ለመተንፈስ መቸገር ከዛም በኋላ የደም ግፊት ጋር ሲጀራለው ኮማ ውስጥ ይገባል፣ ሰዎች እስከ ሞት ድረስ ሊሄዱ ይችላሉ ማለት ነው። በዚህ ቫይረስ ኢትዮጵያ ውስጥ አሁን በተከሰተው ይሄ በተመለከተ እንግዲህ የምታዩቸው ቫይረሶች ዝርያዎች አሉ ይሄ ደም ጠጪ እና ደም አፍሳሽ የሆኑ ቫይረሶች ማለት ነው። ይህን ነገር መጠርጠር ማየት ያለብን ነገር አለ። እንደ አሬና ቫይረስ የሚባሉ ፋይሎ ቫይረስ፣ እና ቡኒያ ቫይረስ እንደ ፍላቪያ ቫይረስ የሚባሉ የተለያዩ ቫይረስ ዝርያዎች አሉ። እነዚህ በሞስኪቶ በመንከስ ቅድም እንዳልኳችሁ የወባ ዝርያዎች አሉ። በዛ ንክሻ፣ በቲክ ባይቶች፣ እንደገናም ደግሞ በደም ንክኪ፣ በተለይ እንደ አይጥ እና መሰል የሚያስተላልፉት ከሆነ ደግሞ ከነሱ ጋር ያለ የደም ንክኪ ካቸው ጋር ከጡት ማጥባት ጋር በተያያዘ ስርዓት ላይ አልፎ ሊገቡ ይችላሉ። እስከ ቫጃይናል ፍሉድ ወይም ሴት ልጅ የማህፀን ድረስ ጉዳዮች ኮንታክት በማድረግ በዛ ደረጃ ላይ ደም የማፍሰስ ስርዓት ሊፈጽም ይችላል ብታያቸው ነገሮች ሁሉ ስትዩ ከደም ጋር ይገናኛል። እንግዲህ ይሄ በመጽሐፍ ቅዱስ ላይ በግልጽ የሚነግረን ነገር እንዳለ እናውቃለን። ባለትውድ ቤተሰቦቼ ይህንን ነገር ዝም ብለን አናየውም። መንፈሳይን እይታውን መመልከትና ማጤን ያስፈልጋል። በመጽሐፍ ቅዱስ ላይ ብሊዲንግን ተመልክቶ የደም መፍሰስን ተመልክቶ በመጽሐፍ ምሳሌ ምዕራፍ 30 ከቁጥር 33 ላይ ወተት መግፋት ቅቤን ያወጣል፣ አፍንጫንም መጭመቅ ደምን ያወጣል፣ እንዲሁም ቁጣን መጎተት ጠብን ያመጣል ብሎ ያስቀምጣል። ስለዚህ የደም ማውጣት ጉዳይ ከነቁጣ ከኃይል ጋር ከሚመጣ መንፈሳዊ ጥቃት ጋር እንደሚያያይዘው መጽሐፍ ቅዱስ ይናገራል። በማቴዎስ ወንጌል ምዕራፍ 9 ከቁጥር 20 ጀምሮ የምናውቀው አንድ ታሪክ አለ። ይሄውም በተለይ ደም ይፈሳት ከነበረች ሴት ጋር ተያይዞ ያለ ታሪክ ነው። እንደምታውቁት ኢየሱስም ተነስቶ ከደቀ መዛሙርቱ ጋር ተከተለው። እነሆም ከ12 ዓመት ጀምሮ ደም የሚፈሳት ሴት በኋላው ቀርባ የልብሱን ጫፍ ዳሰሰች። በልቧ ልብሱን ብቻ የዳሰስሁ እንደሆነ እድናለው ትል ነበርና፣ ቁጥር 22 ላይ ኢየሱስም ዞር ብሎ አያትና፣ ልጄ ሆይ አይዞሽ፣ እምነትሽ አድኖሻል አላት። ሴቲቱም ከዚያ ሰዓት ጀምራ ዳነች ይላል። ዳነች ማለት ደም መፍሰስ ኦልሞስት ችግር እንደሆነ እናያለን። ከደም መፍሰስ ጋር ያሉ መናፍስታዊ አስተሳሰሮች እንደምታውቁት ከጥንት ጀምሮ የመጣ ነው። በኦሪት ዘመን ላይ በተለይ በግልጽ የሴት ልጅን ጉዳይ ተመልክቶ ደም መፍሰስ የሚለው ነገር ስታዩ ማለት ቅዱስና እንዳሉና መንፈሳዊ ጥቃት እንዳለበት በደንብ ታያላችሁ። በዚህ በቫይራል ሄሞሮጂክ ፌቨር የተነሳ ወይም አሁን ዝርዝሩ የየትኛው ቫይረስ አይነት እንደሆነ ገና ይነግሩናል ማለት ነው። የአፍሪካ ሲዲሲ እንጠብቃለን፣ ይሄንን ዛሬ ነገር እንደሚነግሩን። ሶ ከዚህ ቫይረስ የተነሳ የሚሆነውን ነገር በደንብ ስታስተውሉት፣ ደም መፍሰስ የሚባል ነገር አለበት። ደም መፍሰስ በኪዳን ደረጃ ላይ የሰው ልጅ ደሙ እንዳይፈስ ክርስቶስ ደሙ እንደፈሰሰ ይታወቃል። ነገር ግን በቫይረሶችም ይሁን በምን የደም ጥቃቱን ጊዜ የሚጨምርበት ነገር ምን እንደሆነ በህይወታችን ላይ ልናስላስል ልናቀው እንደሚገባ ማወቅ ያስፈልጋል። ውድ ቤተሰቦቼ፣ ደም ያቺ ደም ይፈሳት የነበረች ከ12 እድሜዋ ጀምሮ ደም ይፈሳት የነበረች ሴት ማለት እንግዲህ ሄሞሮጂክ ኢፌክት ማለት ነው። ሌላ ነገር አይደለም። ሄሞሮጂክ ነው፣ ከደም መፍሰስ ጋር የሚያያዝ ነው። ስለዚህ ደም መፍሰስ የሚባለው ከጥንት ጀምሮ መናፍስታዊ ጥቃት እንደሆነ የምታውቁት የልብሱንም ጫፍ ዳሰሰች። የዳሰሱ እንደሆነ እድናለሁ ትል ነበረና ይላል። ስለዚህ ዳሰሰች። ስለዚህ ዳነች። ልጄ ሆይ ተፈውሰሻል፣ አይዞሽ እምነትሽ አድኖሻል እንዳላት እናያለን። ሶ እዚህ ጋር መንፈሳዊ ኢንተራክሽን መንፈሳዊ ጣልቃ ገብነት የሚያስፈልግበት እንደሆነ ልብ ልንል ይገባል ማለት ነው። ይሄን ተመልክቶ ማወቅ መቻል ይኖርብናል። ሌላኛው ለምሳሌ ከዚህ ጋር ተያይዞ ደም ከመፍሰስ ጋር ተያይዞ ያለው ነገር ከመርገም ጋር የተያዘ የሰው ልጅ በታሪኩ ላይ ከእግዚአብሔር በተለየበት ሰዓት ላይ መርገም ካገኘው በኋላ የደም መፍሰስ በዚህ ደረጃ ላይ የሚመጣ ነገር እንደሆነ በኦሪት ዘሌዋውያን ምዕራፍ 15 ላይ ያለውን ነገር ስታዩ በደንብ ነው ምንረዳው። እንግዲህ የሴት ልጅን ተመልክቶ የወር አበባዋን ተመልክቶ በመጽሐፍ ቅዱስ ላይ መርገም ነው የሚለው፣ የመርገም ደም ይለዋል። ስለዚህ ጽድቃችሁ፣ የእናንተ ጽድቅ ለእኔ እንደ መርገም ጨርቅ ነው ሲል የወር አበባ ጨርቅ ያክል እንደማለት ነው። ምክንያቱም የሴት ልጅ የወር አበባ ደም ለደም ልግስና ሊውል አይችልም። ስለዚህ ያ በታሪካችን ላይ የወደቀብን በሴት ልጅ ምክንያት በሔዋን ምክንያት የገባው ኃጢአት ማስታወሻ እንዲሆን ሁል ጊዜ ሴት ልጅ ያን ስታይ በዘሬ ላይ ይሄ ገብቷል የሚለው ነገር በእኛ የመጣ በሔዋን የመጣ የሚለው ነገር ማስታወስ እንድትችል እግዚአብሔር ይሄንን መቀጣጫ ለሰው ልጅ እንደሰጠ ይታወቃል። ስለዚህ ይሄ ባለበት ሁኔታ ላይ ሲታይ ይሄ የመርገም ደም የሚባለው ለምልክት የሰው ልጅ የተቀመጠበት ደም ነው። ደሙ በተመለከተ መጽሐፍ ቅዱስ በኦሪት ዘሌዋውያን ምዕራፍ 15 ከቁጥር 24 ላይ ሲያስቀምጠው ከዛም ቀደም ብሎ ምን ይለዋል? 23 ላይ በመኝታዋም ላይ ወይም በምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው ካለ በኋላ 24 ላይ ማንም ከእርሷ ጋር ቢተኛ መርገሟንም ቢነካው ይላል ሰባት ቀን እርኩስ ነው፣ የሚተኛበትንም መኝታ ሁሉ ብሎ ያስቀምጠዋል። ከእርኩስና ጋር ተያይዞ ማለት ነው። ስለዚህ ሴትም ከመርገም ቀን ሌላ ደሟ ብዙ ቀን ቢፈስ ወይም ደሟ ከመርገሟ ወራት የሚበልጥ ቢፈስ በመርገሟ ወራት እንደሆነችው እንዲሁ በፈሳሿ እርኩስነት ወራት ትሆናለች ይልና ያስቀምጣል። በኦሪት ህግ ነው ይሄ። ስለዚህ ልትነጻ፣ ልትጠጣጠብ ወደ መቅደስ ከመግባቷ በፊት እንግዲህ ያው እንደምታውቁት ሴት ልጆችም በውራባ በሚፈሳቸው ደም፣ በሚፈስ ሰዓት ላይ ወደ ቤተ መቅደስ አይገቡም እንደሚታወቀው ማለት ነው። የእግዚአብሔር ቃል እውነትና ህያው ነው። ይሄ የሰው ልጅ በመርገም ውስጥ የተቀመጠበት አንዱ ምልክት ቢኖር የመርገም ደም እንደሆነ ይታወቃል ማለት ነው። ስለዚህ ተረግማለች ማለት አይደለም፣ ደሙ ግን የጽድቅ ደም አይደለም ነው። ስለዚህ ደም ሲፈሱ ልጊዜ ልናስላስል የሚገባን እግዚአብሔር በደም መፍሰስ የሚደሰት አምላክ መሆኑን የማይደሰት አምላክ መሆኑን ልናቀው ይገባል። እግዚአብሔር በደም መፍሰስ የሚረካ አምላክ አይደለም። ለዛም ነው አንድያ ልጁ ክርስቶስን ለመስቀል አሳልፎ አንተ ደም ክፈል አለው። ደም ከፈለ። በቃ ደም ከከፈለ የሰው ልጅ ደሙ እንዳይፈስ እንደሆነ ይታወቃል። ስለዚህ በቫይረስም ሆነ በየትኛውም አማራጭ ደም በሚፈስበት ሰዓት ላይ እግዚአብሔር ጣልቃ ሊገባልን እንደሚገባ በቅዱስ መጽሐፍ ላይ የተቀመጠውን እውነት ልንረዳ ይገባል ማለት ነው። ለዚህም ሌላ ማሳያም ልሰጣችሁ ይችላሉ። በሉቃስ ወንጌል ምዕራፍ 22 ላይ እንዲሁ ተቀምጧል። በሉቃስ ወንጌል ምዕራፍ 22 ከቁጥር 44 ላይ ጌታችን ኢየሱስ ክርስቶስ ደም እንዴት እንደከፈለ የምታዩት። በነገራችን ላይ የደሙ ወዝ ይለዋል። በጣም የደም ላብ እንዳላበ በመጽሐፍ ቅዱስ ጌታችንን ይነግራል። የደም ላብ እንዳላበ በማለት ነው። ምን ይለዋል በዛ በቁጥር 44 ላይ በፍርሃትም ሲጣጣር አጽንቶ ይጸልይ ነበር፣ ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ ብሎ ይናገራል። የደም ላብ እንዳላበው ይታወቃል። ማለትም ይህንን እንኳ አሁን ባለው ሳይንስ ላይ የሚታወቅ አንድ ሄማታይድሮሲስ የሚባል አለ ማለትም የደም ላብ የሚባለው ማለት ነው። የደም ላብ የሰው ልጅ ከኃይለኛ ስትረስ ውስጥ በገባ ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ነው። የሰውን ስጋን የለበሰው የምድርን ልጆች ሁሉ ኃጢአት በላይ ተቀብሎ እሱ ያንን ኃጢአት ለመግደል ለማጥፋት ሲል ወይም ከዘው ዘር እርግማን ላይ ለመንቀል ሲል ያን ሁሉ ጭንቀትና ኃይለኝነት የነበረበትን መከራ መቀበል ነበረበት። ለምን? ፍጹም ሰው ስለነበረ። በፍጹም አምላክነቱ መከራ አይቀበልም። በፍጹም አምላክነቱ እግዚአብሔር ነው። ነገር ግን በፍጹም ሰውነቱ ግን መከራ መቀበል ስለነበረበት ያ መከራ በጣም አስጨናቂ ስለነበረ ኤክስትሪም ስትረስ ደግሞ እንደሚታወቀው ሄማታይድሮሲስ የሚባለውን ወይም የደም ላብን ያመጣል ማለት ነው። እዚህ እስክሪን ላይ መመልከትም ትችላላችሁ። ይሄንን ማምጣት ይችላል። ስለዚህ ይሄንን አላበ ይለዋል። ያ ማለት ምን ማለት ነው? ከደም መውጣት ጋር የተያያዘው ሰው ልጅ ደሙ እንዳይፈስ እንደሆነ በደንብ እንረዳለን ማለት ነው። በትንቢተ ዝቅኤል ምዕራፍ 38 ከቁጥር 22 ላይ በቸነፈርና በደም እፈርድበታለው፣ ዶፍም የበረዶ ድንጋይም እሳትም ድኝም በርሱ በጭፍሮቹ ከእርሱም ጋር ባሉ ህዝብ ላይ ሁሉ አዘንባለሁ ብሎ ያስቀምጣል። ስለዚህ በደም እፈርዳለሁ የሚለው የሚለውም ስናይ የሰው ልጅ አሁን ባለበት ዓለም ላይ ደሙ በብዛት የሚያስፈሰው ነገር እየተከሰተ ያለበት ጦርነት፣ ቸነፈር እግዲ ቸነፈር በሽታዎች ናቸው። እንደምታውቁት እንደዚህ አይነት ቫይረሶችን በሚመጡበት ሰዓት ንስሐ ያስፈልገናል በእግዚአብሔር ፊት ልንደፋ ልናለቅስ፣ እግዚአብሔር ወይ ታደገን ጠብቀን ልንል ይገባናል፣ ውድ ቤተሰቦቼ ማለት ነው። ምክንያቱም እግዚአብሔር ይሄን የሚያየው በራሱ ሌላ ማለት የ ጉዳዩ በመንፈሳዊ ዓለም ላይ ሌላ እይታ ስላለው ንስሐ የሚገባበት እንደሆነ በደንብ እናውቃለን ማለት ነው። በትንቢተ ኢሳያስ ነው፣ በትንቢተ ሕዝቅኤል ምዕራፍ 16 ከቁጥር 4 6 ላይ በአንቺም ዘንድ ባለፈው ጊዜ በደመሽም ውስጥ ተለውሰሽ ባየውሽ ጊዜ ብሎ ያስቀምጣል። ይሄ ከደም ጋር የተያዘው ነገር ኦልሞስ ከዚህ እንዴት ነፃ እንዳወጣት ያችን ብላቴና ያሳያል ማለት ነው ያ ማለት ከደም ነጻ ለመውጣት የምንሄድበት መንገድ ማለት መንፈሳዊ ውጊያና ትግል እንዳለበት ልናረጋግጥበት፣ ልንመለከትበት ይገባል ማለት ነው። ይህንን በመጠቆም ወደ ቀጣይ ግን ጠቆም ማድረግና ባያልፍ ጥሩ የሆነው ነገር ልንገራችሁ። ግብፅን በተመለከተ እንዲሁ ዝም ብሎ ዝም ብለን በቸልተኝነት ባናየው ደስ ይለኛል። ምክንያቱም ይሄን ቫይረስ ተመልክቶ ኢትዮጵያ ከዚህ ቀደም በብዙ መልኩ የሚታወቅ ተደራሽነት እንደሌላት ይታወቃል። በአፍሪካ ውስጥ በጣም ልዩ ቦታዎች ላይ አለ። በግብፅ ደግሞ እዚህ በግብጽ ደግሞ አልኩራም አልኩርማም ይባላል። በጣም የሚገርማችሁ በላቦራቶሪዎቻቸው ውስጥ አልኩርማ ሄሞሮጂክ ፊቨር የነዚህ ዝርያ ነው። የነዚህ ቅድም ያልኳችሁ የቫይረሶቹ ዝርያ ነው። እንግዲህ ይሄ በአብዛኛው ከእንስሳት ጋር በመነካካት የሚመጣ ፊቨር ነው፣ ይሄ ማለት ነው። ከዛ እንደ ማርቡርግ አይነት ቫይረስ ተፈጥሮ ያለበት ነው። ከዛ በደቡቡ በሰሃራ በታች ያሉ አፍሪካ ላይ በስፋት የተስፋፉት በሽታዎች መካከል አንዱ ደግሞ በግብጽ የሚታወቀው ሮሴት ባት የሚባል አለ። የዚህ የባት ዝርያ ግብጽ አገር የሚገኝ የሌሊት ወፍ ዝርያ ነው እና በዛ የተነሳ የሚተላለፍ የዚህ የሄሞሮጂክ ፌቨር ወይም ደግሞ የዚህ ቫይራል ኢንፌክሽን ዝርያ የሆነ ይህንን አልኩርማ የሚባለውን ችግር ይዞ የሚመጣ እንደሆነ ይታወቃል ማለት ነው እና ምናልባት ሪፖርት የምንሰማ ከሆነና ሪፖርቱ ምናልባት አልኩርማ ሄሞሮጂክ ፊቨር ነው የሚል ነገር ከሰማን፣ ግብፅን መጠርጠር ጥሩ ነው። ምክንያቱም አሁን ባለንበት ሁኔታ ላይ እንዳንረጋጋ እንዳንሰክን ይፈለጋል። ተረጋግተን እንዳንሰራ ይፈለጋል። ይሄ የኤኤችኤፍ ቫይረስ ዝርያ የሄሞሮጂክ ፊቨር ዝርያ እንደሚታወቀው በቲክስ ቲክ የሚባሉ አሉ ፍጥረት አለማት በነሱ በእነሱ አማካኝነት የሚተላለፍ ነው። እንደሚታወቀው ተመሳሳይ የማስመለስ የማቅለሸሽ፣ ሌሎች ፌቨሮችም ጨምሮ እስከ ሞት ድረስ የሚያመጣ እንደሆነ ይታወቃል። እስከ አንጎል መፈንዳት ድረስ ሊያመጣ የሚችል በጣም አደገኛ ነው። በተለይ አብዛኛው ኦርጋኖችን በአንድ ጊዜ ደረማምሶ የሚያጠፋ አይነት የቫይረስ ዝርያ ነው። አልኩርማ የሚባሉ የግብፅ የዚህ የሄሞራጂክ ፊቨር ዝርያ ስለዚህ ዝም ብለን አልፈን አንሄድም። እንዲህ አይነት ሪፖርት የምንሰማ ከሆነ ግብፅን መጠርጠር ጥሩ ነው። ምክንያቱም ሀገሪቱ በጣም ከባድ የሚሆን ቫይረስ ዝርያ ሆኖ ተበትኖ ብዙ ውጤት የሚያመጣባቸው ከሆነ ሆን ተብሎ የሀገሪቱን ኢቨን ቱሪዝምን ሁሉ ይጎዳል። እንደምታውቁት የአየር መንገድ በረራን ሁሉ ጭምር እንደሚጎዳ ታውቃላችሁ። ምክንያቱም ወደ ኢትዮጵያ የሚደረግ በረራ ይታገድ ይችላል። በዛ የተነሳ እንግዲህ በጣም ብዙ ግብፅ ጥቅም ልታገኝበት ይችላለች። ስለዚህ ይሄ እንግዲህ ከማርቡርግ ቫይረስ ጋር የተያያዘ የግብጾቹ ሮሴት ባት የሚባሉት የባት ዝርያዎች በላብራቶሪዎቻቸው ግብጾቹ በስፋት እየተመራመሩበትና በዛ እየሰሩበት ያለ ስለሆነ ከላብራቶሪዎቻቸው አምጥተው የተወሰነ እዚህ በኛ በእኛ አካባቢ ላይ ይህን ተጽዕኖ እንዲፈጥር ለማድረግ ቢሰራ ቢሰሩት ሊያመጣ የሚችለው ነገር እንደቀላል ስለማንመለከተው ነገሩን ዝም ብለን ቸል ብለን ማለፍ እንዳንችል ግብጽን ዝም ብለን የምንጠረጥርበት ነገር ቢኖር መልካም ነው የሚለውን ነገር ለመንገርና ለመጠቆም ነው። ምክንያቱም ተመሳሳይ አሁን እንዳልኳችሁ የአልኩርማ አይነት የሄሞሮጂክ ፊቨር ዝርያ ነው ተብሎ ለምሳሌ ቢነገረን ከግብጽ ራስ እንደማንወርድ ልናቅ ይገባል ማለት ነው። ስለዚህ ይቺ ሀገር አሁን ባለበት ሁኔታ ላይ ኢትዮጵያን በማንኛውም ነገር ለማዳከም የዘመተች ሀገር ስለሆነች ይህንን አታረግን ብለን ዝም ብለን በየዋህነት ልንቀመጥ እንደማይገባ መጠቆም ወዳለው። በእርግጠኝነት ከዚህ ፕሮግራም ላይ ውድ ቤተሰቦቼ በቂ መረጃ አግኝታቸዋል። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ እግዚአብሔር ግን ይታደገን ይጠብቀን ከክፉ ዓይኖች ሁሉ ይሰውረን ዘንድ መልካምኞቴን እመኛለሁ። እውቀት ታላቁ እግዚአብሔርን ታከብራለች። እጅግ ልዩና ውብድር በታሪካዊቷ ፒያሳ ላይ ይዘንሎ መጥተናል። ከአራዳ ፓርክ ፊት ለፊት ከአራት ኪሎና ሜክሲኮ በቅርብ ርቀት መገኛውን አድርጎ እስታንዳርዱን በጠበቀው አፓርታማዎቻችን ላይ ለጥቂት ቀናት ብቻ የሚቆይ ታላቅ ጥናሽ ሜሪት ፕሮፐርቲ ሲዞላችሁ መጥቷል። ባለ 1 መኝታ ከ441 ብር፣ ባለ 2 መኝታ ከ855 ብር፣ ባለ 3 መኝታ ከ11 ሚሊዮን ብር ከድመ ክፍያ ጀምሮ እኛ ጋር ያገኛሉ። እንዲሁም 70% ለሚከፍሉ 30%ን ድርጅቱ የሚችል ሲሆን ታዲያ ይህ እድል የተመቻቸው ለአስር ሰዎች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ